መጽሐፍ ቅዱስን እናምንበታለን ካሉ መጽሐፉ ውስጥ የተጻፈውን ነገር በሙሉ አስታርቀው መሄድ ግዴታ ነው ማለት ነው። ያለዚህ አንድ ጥቅስ ብቻ ይዘው ከሮጡ የተቀበሉት ሙሉ መጽሐፍ ቅዱሱን ሳይሆን ያችን ጥቅስ ብቻ ነው እንጂ መጽሐፍ ቅዱሱን አያምኑበትም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምንሰነበታችሁ። ዛሬ እንግዲህ ስለ ቅዱሳት መጻሕፍት እንዴት መጻሕፍትን ማንበብ አለብን መጻሕፍትንም ቅዱሳት መጻሕፍትን ስናነብ ምን ምን ነገሮችን መጠንቀቅና ጥንቃቄ ማድረግ አለብን የሚለውን በተወሰነ መልኩ እንነጋገራለን። ይህም ማለት እኛ ትክክለኛውን አረዳድ ለመረዳት ብለንና መጻሕፍትን አንብበን ሕይወትን ለማግኘት ብለን ነገር ግን ከመጠቀም ይልቅ መጻሕፍትን በተሳሳተ መንገድ ተረድተን እንዳንጠፋ እንዴት እናነብ የሚለውን ወሳኝ ነገር ነው ማለት ነው የምንነጋገረው። ስለዚህ ጉዳይ እንግዲህ አባቶቻችን ቅዱሳት መጻሕፍትን ከመጽሐፍ ቅዱስ ጀምሮ ሌሎችንም መጽሐፍ ተዋልድ መጻሕፍትን እንዴት እናነብ የሚለውን አስቀምጠው ልናገኛለን። በዚህ ሰዓት በዋናነት እንግዲህ የሌሎች እምነት ተከታዮች፣ በተለየ መልኩ ደግሞ የፕሮቴስታንት አማኝ ወንድሞቻችን የመጽሐፍ ቅዱስ አረዳዳቸው ላይ ስለሆነ በዋናነት የሚስቱበት ምክንያት እኛ እንዴት መጽሐፍትን መጽሐፍ ቅዱስን እናነብ ስንል መጽሐፍ ቅዱስን ከማንበባችን በፊት ልናስባቸው የሚገቡ አበይት ጉዳዮች አሉ ማለት ነው። አባቶቻችን በሚያስቀምጡልንና እና ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በምታስተምረው መሰረት የመጀመሪያውም ነገር እንግዲህ ከተጻፈልን እና ከተቀመጠልን ነገር አለማለፍ ነው። ይህንም ስንል መጽሐፍ ቅዱስ ቤተክርስቲያናችን የምትገለገልበትና ምንም ምን ጎደሎ የሌለው ፍጹም የሆነ መጽሐፍ፣ ስለ ነገረ መለኮትም ሆነ ስለ ነገረ እግዚአብሔር ምንም የሚጎድለው ነገር፣ የሚጨምርበት ነገር የሌለው መጽሐፍ ነው ማለት ነው። ስለዚህ መጽሐፍ እኛ ልንጨምርበት የምንችለው ስለሌለን በምናነብበት ጊዜ የተጻፈውን ብቻና ና ከተጻፈው ማለፍ የሌለብን መሆኑን ማወቅ አለብን ማለት ነው። ይህንን እንግዲህ ራሱ መጽሐፍ ቅዱስ በአንደኛ ቆሮንቶስ በምዕራፍ አራት ቁጥር ስድስት ላይ ከተጻፈው አትለፍ ብሎ በግልጽ ነግሮን እናገኛለን። ሌላው ና ሁለተኛው ደግሞ መጽሐፍ ቅዱስን ስናነብ ማድረግ ያለብን አቅማችንን ማወቅ ነው። መጽሐፍ ቅዱስ ነገረ መለኮት ያለበት ጉዳይ እንደመሆኑና የእግዚአብሔርን ባህሪ የሚናገር እንደመሆኑ መጠን የእግዚአብሔርን ባህሪ ደግሞ እሱ በእኛ አቅም ልክ መጥኖ እንደ መረዳታችን መጠን ሲገልጥልን እንጂ በሰው አቅም ልክ መረዳት አይቻልም። ይህም የእግዚአብሔር ባህሪ መጽሐፍ ቅዱስም ላይ የተጻፈውን አምኑ መቀበል እንጂ ሁሉንም አንድ በአንድ መረዳት እና ማወቅ ይችላለሁ ማለት አንችልም ማለት ነው። ከእኛ አቅም ውሱንነት የተነሳ የተረዳነውን ተረድተን ያልተረዳነውን ግን አምነን ተቀብለን እግዚአብሔር የበለጠ ይገልጥልን ዘንድ መጸለይ እንጂ እና ሌላውን ደግሞ በእምነት መሙላት እንጂ አልተረዳ ማለት የለብንም። የእኛን አቅም ማወቅ አለብን። አቅማችን ውሱን ስለሆነ ማለት ነው። ለምሳሌ ድንግል በድንግልና ጸንሳ በድንግልና ተወልዳለች ሲባል እንዴት ማለት እና እንዴት ብለን መጠየቅ አንችልም። ይህን በድንግልና የመውለዷን ነገር ጠይቀን መረዳት አንችልም ማለት ነው። ምክንያቱም እግዚአብሔር የዓለማት ሁሉ ፈጣሪና የዓለማት ሁሉ ጌታ ነው እና ምንም ነገር ቢሆን ለእርሱ የሚሳነው ነገር የለም ማለት ነው። ስለዚህ ይህን ነገር በእምነት መደምደም እንጂ እንደ ሳይንሳዊ እውቀት መርምረን ፕሩፍ አድርገን አረጋግጠን ለመረዳት መሞከር የለብንም ማለት ነው። ሶስተኛው ደግሞ እንግዲህ እና ዋነኛው እና ትልቁ ነገር ደግሞ አንድ ጥቅስ ላይ ብቻ አለመንጠልጠል ነው። ይህ እንግዲህ ብዙ መናፍቃን የሚስጡበት ዋናው ነገር ይህ ነው። ከመጽሐፍ ቅዱስ ውስጥ እነርሱ ያዩትን ብቻ በመምዘዝ እሱንም ጥቅስ በተጻፈበት ሳይሆን መጽሐፍ ቅዱስ ላይ ለምን እንደተጻፈ ሳይሆን በተረዱበት መልኩ ብቻ ይዘው ሲስቱ እናያለን ያለን ማለት ነው። የመጽሐፍ ቅዱስ ላይ ያለውን ጥቅስ የጥቅሱን መጀመሪያም ሆነ የጥቅሱን መጨረሻ ባለመመልከት ጥቅሱን አንዷን ጥቅስ ብቻ መሀል ላይ ነጥለው በመያዝ ሲስቱ እናያለን። ዋናው ጉዳይ ግን እንግዲህ መጽሐፍ ቅዱስን እናምንበታለን ካሉ መጽሐፉ ውስጥ የተጻፈውን ነገር በሙሉ አስታርቀው መሄድ ግዴታ ነው ማለት ነው። ያለዚህ አንድ ጥቅስ ብቻ ይዘው ከሮጡ የተቀበሉት ሙሉ መጽሐፍ ቅዱስን ሳይሆን ያችን ጥቅስ ብቻ ነው እንጂ መጽሐፍ ቅዱስን አያምኑበትም ማለት ነው። እንግዲህ መጽሐፍ ቅዱስ ላይ የተጻፉ ነገሮች የተነገሩበት ምክንያት የተለያየ እንደመሆኑ እንዲሁም ከላይ ስንመለከታቸው አንዳንድ አንድ የሚጣሉ የሚመስሉ ነገሮች ይኖሩታል። እንዲሁም መጽሐፍ ቅዱስ ዋናና ማዕከላዊ ነጥቡ ነገረ መለኮትን ነገረ እግዚአብሔርን መግለጽ ሲሆን በተለያየ ጊዜ፣ ቦታ እና በተለያዩ አባቶች እንደ መጻፉ መጠን ከአገላለጽና አጻጻፍ አንጻር እንዲሁ ሲታይ የሚጋጭ የሚመስሉ ነገሮች ቢኖሩትም ነገር ግን ሁሉንም አስታርቆ አንድ ትርጉም እሱም ስለ ክርስቶስ አምላክነት ያላቸውን መልእክት በትክክል መረዳት ተገቢና ግዴታ ነው ማለት ነው። መጽሐፍ ቅዱስን እናምናለን የሚል አካል ይህንን ነገር ደግሞ መጽሐፍ ቅዱስን ማንም በገባው መልክ መረዳትና መተርጎም ይችላል ካልን እኒህን ሀሳቦች አስታርቆ መሄድ አይቻልም ማለት ነው። ምክንያቱም አንድስ አንዱ በገባው መልክ ያኛውም በገባው መልክ የሚተረጉመው ከሆነ መጽሐፍ ቅዱስ አንድ አይነት ትርጉምና አንድ አይነት አንድምታ ሊኖረው አይችልም። ስለ እግዚአብሔርም አንድ አይነት መልእክት ሊያስተላልፍ፣ ስለ ክርስቶስ አንድ አይነት መልእክትን ማስተላለፍ አይችልም ማለት ነው። ለዚህም ነው እንግዲህ ቅዱስ ኦርቶዶክስ ተዋህዶ ቤተክርስቲያናችን መጽሐፍ ቅዱስን ከሐዋርያት ጀምሮ የመጣና ሰንሰለቱን የጠበቀ ትርጓሜና አንድምታ ሰጥታ የምታስተምረን ማለት ነው። ለምሳሌ ያህል ብንመለከት እንግዲህ በቅዱስ ጳውሎስ በጻፈው የኤፌሶን መልእክት ምዕራፍ ሁለት ቁጥር 8 ላይ አምነን በጸጋው ድነናል የሚል ቃልን እናገኛለን። ብዙ ጊዜ መናፍቃን ይህንን ቃል እንግዲህ አንስተው እና ቆርጠው መሀል ላይ ሲጠቀሙበትና ሲስጡበት እናገኛቸዋለን። ነገር ግን የዋርያው የያዕቆብ መልእክት ላይ ደግሞ የያዕቆብ መልእክት ምዕራፍ ሁለት ቁጥር 17 ላይ እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። እኒህን ቃላት በቀጥታ በተጻፉበት መልኩ እየብቻቸው ቆርጠንና አንዱን አንጠልጥለን በነሱ እነሱ በሚረዱበት መልክ ከወሰድን ሁለቱ የሚገጭ ይመስለናል ማለት ነው። በእነሱ አረዳድ ከሄድን ሁለቱ የሚገጭ ሀሳብ ያመጣብናል። የመጀመሪያውን በኤፌሶን መልእክት ላይ ያለውን ስንመለከት ቀጥለንና እስከ መጨረሻው ብናነበው ለምን እንደተነገረ መረዳት እንችላለን። ምክንያቱም በዛው ቀጥሎ ማንም በራሱ አይመካ በእግዚአብሔር እንጂ የሚል ቃል ስለተጻፈ ማለት ነው። ይህም አባቶቻችን ከሚተረጉሙትና ግልጽ አድርገው የሚያስቀምጡት እንዳለ ሆኖ እኛ ከእግዚአብሔር ምሕረት መብዛት የተነሳ እንጂ እንደ በደላችን ምሕረትና ጽድቅ የሚገባን ባልሆነ ነበር ሲለን መሆኑንና ስለትትና መሆኑን እዛው ላይ ጥቅሱን ጨርሰን ማንበብ ከቻልን እዛው ላይ ማግኘት እንችላለን ይነግረናል ማለት ነው። ይህንንም ሙሉን ሳይረዱ ይህችን ቃል ብቻ ይዞ መውጣት ለክደት ያጋልጣል ማለት ነው። ስለዚህ በመጽሐፍ ቅዱስ የሚያምን አካል አንድ አይነትና ወጥ የሆነ አረዳድና ትርጓሜ ሊኖረው ይገባል ማለት ነው። እንዲሁም ይህንን ለማድረግ ደግሞ መጽሐፉ ላይ ያሉ ነገሮችን በሙሉ አስታርቆ መቀጠል ይኖርብናል ማለት ነው። ይህን የተነጋገርናቸውን ነገሮች እንግዲህ አንድ ሰው መጽሐፍ ቅዱስን ለማንበብ ከመጀመሩ በፊት ሊያስተውላቸውና አምሮ ውስጥ ሊያስቀምጥ ይገባል ማለት ነው። እኒህን ካላደረግን ለሕይወት ብለን የምናነባቸው መጽሐፍ ቅዱስ ለሞት ሊሆኑብን፣ ለክህደት ሊሆኑብን ይችላል ማለት ነው። ስለዚህ እኒ ማድረግ ይገባናል ማለት ነው። ያስተማረን፣ የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁ ቤተሰብ የሆናችሁ ደግሞ ላይክ እና ሸር በማድረግ በኮሜንት ሀሳብ አስተየታችሁን በመስጠት አገልግሎቱ እንደግፉ። በቀጣይ ቪዲዮ እስከምንገናይ ቸርሰንቱ